በቃ በሌላ በብርጭቆ በብረም ተጠቀም። በዚህ ምን ይሻል አቻልም። ይህን ነገር ጣለሁ ብያለሁ። ብርቁ ልንነግርህ ያለው ምን ልታስብለኝ ነው? ከዚህ በላይ በቃ አይሆንም። እኔ ሰፈሩን አስበላኝ እኮ። ማነው የበላህ ደግሞ አሙኝ? ሀሜት ታውቃለህ። አንተም አብረህ አበድክ ወይ ወ አበድ ኮይ። ለነገሩ ትዝ ትዝ ምትቀደልኝ ምን ችግር ያለው አንተንም አንተ አንተ እኮ እብድ አይደለም። ኧረ ተው ግን ተው ግን የሌላ ቀን ነኝ ማልብ ያበድኩህ እኔ ነኝ። እኔ ስላልቀመስከው እኮ ነው። እኔ ነኝ እኔን እኮ ጨምራ ሰበድከኝ። እኔ አንተ እኮ ተፈጥሮ ነው። እኔ እኮ አለ ተፈጥሮ ሌላ ባህሪ ያውጣው እስቲ እስቲ ትኝት ጉል ድረስ አይ ወይንም በብርጭ ቆሰታለሁ ብርቁ

እዚህ አይነት ኪት አገኛለሁ ብዬ አላሰብኩ ነበር። እነሱ እንደው አልጠበኩ እንደ ብረት መዝጊያ ባላም ጭልኝ አልኳት እንጂ እንደው እንደዚህ ሩጫ አለ። ለምን መፍራት አይደለም ማክበር፣ ማክበር፣ ማክበር። ቀስ ብሎ ያናገሩ እሷንም አስደንግጠው አሁን እኮ ኮ ይቺ ልጅ ምን ምን መሰለች? እኔ አንተ ሰውዬ ነው ምንድን ነው ደግሞ ብሎ ብሎ ከብት እየሆነ ደግሞ ማለብ ጀምር። ተው እንጂ ነው ማለብ ጀመሪያ ወደ ወደ ያችን ነው

አኔ እኔ እንጃ፣ አበድኩ እሱ አይደለም ምንንኔ ምን አውቅልሃለሁ፣ በዚህ ሜዳ ድረስ ዷአልኩ እንጂ ምን አል ተው፣ ምን ላድርግ፣ በላይ ተው እንጂ ም ን አረጋጋው እ ምንድን ነው ምከረው። ታልሆነ እንግዲህ ሌላም ህክምና ይዞ ኛ ነው አይደለም እኔ እውነቴን እኔ ታአሁን በኋላ አጠገቧ እንዳይደርስ ከብት አጠገብ እንዳይደርስ ተፈለገ ይምጣ እና ምን ቤት ሞልቷል አይደለም እንደ ፈለገውን ነገር በዋንጫ በጥወ ይጠጣል ያንተን ከብት በማለቡ እንደዚህ ይሰማሀል ምንድን ነው የማይሰማኝ እኔ እኮ እንደዚህ አይደለም ረግጠውስ ቢሆን ደግሞ እኮ እሱ

ልጅ የህፃን ነገር ነው እ ህፃን የሆነ እሱ በራሱ የሚያስብ ሰው ነው። ልጁ በራሱ ነው የሚያስብ እንጂ በፈለገው መንገድ ነው። አሁን ጡጦውማ እኔ ወተት እንዲጠጣ ብዬ የፈጠርኩት ነበረ። ብልሃት ፈጥሬ ሞቼ እንደ ልጅ ገና እኔ በጎ በጎ አሳየዋለሁ ብዬ ያ ያስያዝከውን ሁሉ አይለቅም ልጁ። ጤነኛ ነው ግን ያዘውን ነገር ያየውን ነገር ማድረግ ይፈልግ። ስለዚህ እኔ አዳዲስ ጥሩ ጥሩ ነገር አሳየዋለሁ ብዬ ትልቅ ከጡጦ ጀምሬ በስነ ስርዓት ወደ ብርጭቆ፣ ወደ ምን እያድርኩኝ ወደ ትልቅ ደረጃ ደርሰዋለሁ ብዬ ነበረ። እኔም ሰዓት ኩና የሁል አሁን ደግሞ ጡጦ አሳየሁት። ይህን ጡጦ እያያዘ ሁል ሜዳ ለሜዳ እየተንከራተተ የሰው ከብት ማለብ ጀመር። ይህ እንደ መጫወቻ ቆጥሮት አደለም፣ እንደ መጫወቻ ቆጥሮት ለምንተኛም የሚባል አደለም መንተኛ ሳይሆን የራሱ አስተሳሰብ ያለው ሰው የራሱ ሀሳብ ነው ያለው። እና ሀሳቡ በቃ እውነቷን ነው። በቃ እውነቷን ብቻ ማገናዘብ የሌለው ማገናዘብ የሌለው ያው ገደል ከገባም ገደል ገብቶ ካለ ይሻል ከተማ የለም። እንደዚህ አይነት ሰዎችን ቤት ውስጥ ትርኢት ማድረግ እኮ ነው እዛ ወደ ከተማም እሞክራለሁ ብዬ ነበር። አይ ችግር የለውም ያለውን ነገር ወይ ደግሞ የሆነ ልጁን እንትን እንበል እና እንደ እድሜው አይተን እንደቆ ያሳያለሁ። እስቲ እንደው እንደዛ ያለ ነገር ካለ እዛ ከተማ አካባቢ ተፈታፈላል። ግልኛ ሕክምናም ካለ ሕክምና መሄድ ይችላል። ምን ሕክምና ሳይሆን ምን መምራት ነው። ጸበል መሄድ ይችላል። ምን እንትን የለውም ጸበል ማ ስንት የወሰድኩት ሱባኤ ሁሉ እኮ ገባው ልጅዮ እኮ ሱባኤ ሁሉ ገባው። ሕክምና ገብቶ ነበር። አረ ሕክምና ምኑን አውቀ ነው። እዚህ ገጠር አይደለም፣ ምን ገና እኮ ዶክተር ናት። ባለፈው እንትን ያለችው ከዛ መጣ መጣ። ደግሞ እንዳ ይሄንን ነው እንዴ የምትለኝ? የት ሄደህ ነው እያለዛዘ ምን አታረምን ምን ልታደርግ ነው አሁን? ጡጦ ይዘህ አሁን እዛ ከብት ስር ቤት እንደምትታለቡ መሰለህ? እያለዛዝ እኮ ነበር ሁለተኛ ጡጦ እንዳት ይዛ አላልኩም፣ እና ሁለተኛ እና እኔ በዛ ነው መጠጣት የምፈልገው። እቤት በቃ ጡጦ ይቀመጥ። ከዚህ በኋላ ለአንተ ለልጅህ ነው ለምትወደው ልጅህ እና መጀመሪያ እያለ ዛዚ ነው ታሉ በጀመሪያ ባ ወይዘብኛ ደግሞ አትልኝ። እንኳን ወሰደው፣ እንኳን ወሰደው። እኔማ እንደው በቃ አንተ ቆርጥ። አንተ እንደው ልጅ ነብየ ነበር አንተ። አይሻልም እስኪ አስር ብር ስጪ

ታውስ ለምንድነው በዛች ግን ለምንድነው የማትተው? እና መጠጣት የሚመክርን ካልሰማ ታዲያ ማን ልሰማ ነው? ቅድም ያልከኝን ስጠኝ። ምን ልትገዛ

ይሄ ምንድን ነው የሚባለው? እዛ እዛ ነው መግባት ያለበት። ይሄ ደግሞ ወይ ደግሞ ህክምና ካለው ደግሞ በህክምና መድኃኒቱን ምኑን እንዲጠቀም ተደርጎ ወደኋላ እንዲመለስ። አይ በቃ ከዚህ በኋላ ማ ከቃል ጋር እንነጋገር

ከዚህ በኋላ ማ ያው አይ፣ ያው ሌላ ቀን እመጣለሁ። አንድ ቀን እመጣለሁ። ጨርሰው ነገር ስላለኝ እዚህ ያልጨረሱት እዛ የሆነን እንጨራርሳቸውና እመጣለሁ። ሰላም። እንደ ጥሩ ሰው ነው። ወይ ባህሪ እንደው ጥሩ ነው። ወይ ፈጣሪ አምላክ እንደው ይህቺ ልጅ እንደው እሷም ጥሩ ሰው ናት። ፈጣሪ እንደው ወረርቶኝ ጥሩ ሰው አጋጠማት። ይገርማል